ደመቀና ደመቁ ድል ባለ ሰርግ ሊጋቡ ወደ ዱባይ ጉዟቸውን ጀመሩ እንደምታዩት ደመቀ እግሯ ስር ቁጭ ብሎ የእግሯን ጫማ እያሰረላት ነው ካሰረ በኋላ ደግሞ እግሯን ሳም አደረገው እሷም ከተነሳ በኋላ እቅፍ አድርጋ ሳመችው ይሄ ነገር ሮማንቲክ ጀመሩ ገና ዱባይ ሳይገቡ ኦ ማይ ጋድ በቃ ጨቀናችው አመረሩ እነዚህ ልጆች እናንተ፣ አመረሩ። እንደ ካይስ እንደ ዛሬ የእውነት ሊያደርጉት ነው አመረራቸው። በቃ ልትሄዱ ነው? አው ዱባይ ከሆነ ደስ ይለኛል። ግን ወይ ባህር ዳር ወይ ጎንደር እንዳትቀሩ አደራችሁ። ወይም ደግሞ አርባ ምንጭ እንዳትሄዱ። እኔ ዱባይ ይህንን ኤርፖርቱን ወይም የሆነ ቡርጅ ኸሊፋ እሱን ካላየው አላ ምንም አላ ምንም። አሁንም እንዳታምኑ አርባ ምንጭ ቢሆንስ ጋይስ ለማንኛውም እንግዲህ ዱባይ ጉዞ ተጀምሯል ማለት ነው። ደመቀ ቁጭ ብሎ እግሯን እያሰረላት ነው። የእግሯን ጫማ ምን ነው ሰሞኑን ምን ጫማ ማሰራ በዛ። ነፍሰ ጡር ናት። እንደ ልጅቷ ጫማ ማሰር እያበዛ ነው ደመቀ፣ ሰሞኑ ምንሽ ነው? ብቻ ደስ ብሎኛል። ቁም ነገር ደስ ብሎኛል። አሁን ቅናታ የሚል ሰው ይበዛል። እውነት ነው፣ ኮመንት ላይ አንቺ ቅናታም ቅንቅናል ቅጥረ እኔ ማፊ ቅናት ብቻ ደስ ብሎኛል። የእውነት ከሆነ ደስ ብሎኛል። ኮንግራጁሌሽን። እና ነፍሰ ጡር ናት እንዴ? እርጉ ስለሆነች ነው መሰል፣ አግባኝ አግባኝ እያለች በጣም ማለት ይህን። ዝም ብዬ አይደለም። አብረሽ ተኝተሽ ነበር አርገን ጥፈሻል የሚል ሰው አይጠፋም። ምክንያቱም ሰው ሲያረግዝ ነው ጫማ ማሰር መጎንበስ የሚያቅተው እና እሱ ጫማ እያሰረ ሰሞኑ እግር እየሳም ለምን ጉልበት አታደርገው? ጉልበቷ ላይ ለምን አስማትም እና ኮንግራጁሌሽን በጎችዬ እንኳን ደስ ያላችሁ፣ የምሬ ነው። እኔ እናንተ ልብስ እንደው ከንቱ ቀረብዬ የማዳም ልብስ እንዳለ ሳይለበስ ቀረብዬ ህይወቴ ነፍሴ እኮ የለም። የምሬ ነው፣ እንዲህ ማዳም ቤት ሽንት ቤት አጥበው አጥቦ ገዝተው ሳይለብሱት ቀሩ ብዬ እና አመረሩ። በቃ ለማንኛውም እነደመቁ ወደ ዱባይ እየመጡ ነው አሁን። እንግዲህ የማዳም ቅመሞች ነፍሳቸው የለም፣ ከፎቅ ተወርውረዋል። ይሄኔ እኮ ዱባይ ለመሄድ ፒው እያሉ ነው። ኤርፖርት ነው የምንቀበላቸው እያሉ ነው አሉ። እና ተሰብስበው ኤርፖርት ሊቀበሏቸው ነው አሉ። እኔ ብዬ ያለሁት ትናንትና ከትናንት ዱባይ ናቸው፣ ዱባይ ናቸው። ይሄው ገና ቤት ሆኖ ነው ቪዲዮ መቅረጽ የሚጀምሩት። አልኳችሁ እኮ ገና ጫማ ሲያስሩ። እኔማ ሻወር ስትወስዱ ስለምን አልቀረጻችሁም እያልኩ ነበር። ከሻወር ጀምራችሁ ነበር መቅረጽ የነበረባችሁ። እና እንግዲህ ጫማ ሲለብሱ ጀምረው ከበር ጀምረው እስከ ቦሌ፣ ከቦሌ እስከ ዱባይ ሁለተኛ ቪዲዮ፣ ከዱባይ ሆቴል፣ ከሆቴል በጣም ብዙ ቪዲዮ ነው የሚሰራልን ማለት ነው። እና ገና ስለው እናንተ ግን ሳሄዱ መጥተዋል ብላችሁ ኤርፖርት ሄዳችሁ አሉ። ግራችኋል አሉ። ቁማችሁ እንደ ድንጋይ ወገባችሁ ግርር እንዳለ ሰምቻለሁ። ዞሮ ዞሮ ደስ ብሎኛል። ሲቀጥል ደግሞ ዛሬም ራቁቷን ነው የምትሄደው ዱባይ። ደመቁ ውሽ እውሽ ምን አለ ኮት ነገር ጣል ብታደርጊ፣ አንቺ እየዋ አይይይይይ። ለማንኛውም ሱሪሽ በጣም ያምራል ግን ደግሞ ላይ የለበስሽው አላማረኝም። አስተካካይ ሱፍ ነገር ጣል አድርጊበት። ከዛ ውጭ አምሮብሻል። የተቀባሽው አመድ ትንሽ በዛ ብሏል። አመዱን ቀነስ ብታረዩ በጣም ደስ ይለኝ ነበረ። ከንፈርሽ ላይ ያለው ሊፕስቲክ በትንሹ ይቀነስ። ሜካፕ በስቷል። በኋላ ስትታጠቢ አድራቂዎችሽ ምናልባት ላያቆች ስለሚችሉ ከዛ ውጭ ሌላው በጣም ቆንጆ ነው፣ ፐርፌክት! በጣም አምሮባቸዋል። ሲቀጥል ቦርሳው አብረሽ አንሶሃል። ጨመራ አርገበት ትልቅ ቦርሳ ነው መያዝ ያለው አንሷል። ቦርሳው ትንሽ ጨምሩበት። እንዲ ብቻ ነው እንደያዛችሁበት። ብቻ የቅና ሳይሆን እኔ ዘናፈታ አልበል ብዬ ነው። መቼም ቅናታ የሚል ሰው አይጠፋም። እኔ ውሸት ከሆነ ነው የምናደዱ፣ ውነት ከሆነ ደስ ይለኛል። እና ፍቅር ለሞት መጣለች ዛሬ ፍቅር ዛሬ በአዲስ ቪዲዮ ትመጣለች፣ ጠብቁ ማለት ነው። ምርጥና አሪፍ ዘና የሚያደርግ ቪዲዮ ነው ዛሬ ይዛልን ትመጣው። አሁን እርግጠኛ ነኝ ብዙዎቻችሁ ፍቅር ላይ ሙድ እንደምትይዙ አውቃለሁ። ግን ደግሞ ፍቅር በሰው ደስታ የምትደሰት የራሷን ሕይወት የምትኖር ልጅ ና ሶ ዛሬ ይመጣሉ እነሱም በደንብ ድራማ እየሰሩ እንደታውቃላችሁ ፍዋድ ና ፍቅር እንዳልተጣሉ ድራማ እየሰሩ እንደሆነ ሁሉም ሁልሽም ታውቂያለሽ ማለት ነው። ስለዚህ ፍቅርን በዚህ አስመልክታችሁ ሜንሽን እያደረጋቸኋን እነሩታ ሲሄዱ ፍቅርን የሆነ ለማሸማቀቅ ብዙ ጥረት የምታደርጉ ሰዎች ትኖራላችሁ። በነገራችን ላይ ፍቅር በራሷ ኮንፊደንስ ያላት ሌላ ማግብ ያላት ናት። ወንድን የምትጠጋ የምትለጠፍ ሴት ምናምን አይደለችም። ሶ ፍቅር ስለጠፋች ትናንት ስላልመጣች እኔ ራሱ ደብሮኛል። ምክንያቱም በቃ እሷ ማለት የሳቄ ምንጭ ፈገግታዬ፣ የኔ ፈንድሻ እና ዛሬ ትመጣለች ፍቅርዬ ማለት ነው። በአዲስ ነገር ከቡርካ ጋ ከፏድ ጋር በጸብ ሳይሆን በሰላም በፍቅር። በሌላ በኩል ሄሉሻ ሄሉ ግን እንዴት ነው ጋይስ? ይሄ ፎንቃ እየጠገረራት ነው መሰል። እና ከልጁ ጋር ተመቻችተዋል። ኦሮሮሮ እነሱ ከመመቻቸታቸው እኔን ራሱ በጣም ነው የተመቹኝ። እና ሄሉና ይሄ ልጅ እንዴት ነው? ፎንቃ ጠልፏቸው ነው እንዴ? ሰሞኑ ነገር እያበዙ ነው። እና ሄለንም ዛሬ ትመጣለች በአዲስ ነገር ስለዚህ አሁን እኔ የመጣሁት ለምን መሰላችሁ? አንደኛ ፍቅር ጠፋሽ ስላላችሁ ነው። ትመጣለች ፍቅርዬ፣ ምንም አልሆነችም። ትምህርት ላይ ስለሆነች ነው ቢዝነት ማለት ነው። መመረቂያዋ ስለደረሰ ያው ልትመረቅ ስለሆነ በደንብ እያጠናሽ ነው። ሶ ትመጣለች። ቪዲዮ ሁሌ መስራት ብዙ ማትፈልግም። ምክንያቱም ሁለቱን ነው በአንድ እያስሄደች አለችው፣ ትምህርትም ትምህርቷንም ዩትዩብንም ማለት ነው። ሁሉም እነዚህ ሌሎች እኮ በቃ ዩትዩብ ብቻ ነው የሚሰሩት። እሷ ግን ሁለቱንም በአንድ ሳይድ ነው እያስሄደች አለችው። ሶ ትመጣለች። ሌላ ደግሞ ጓደኞቼ ያው እንደምታቁት ሰርግ ሰርግ እያሉ ስለሆነ ብዙ ሰዎች ይሄን ዜና ላብስራቸው። ትናንት መጥፎ ዜና አምጥቻ አቅርቤ ዛሬ እንዴት ደስ የሚለውን ዜና እተዋለሁ ብዬ ነው የመጣሁት። ስለዚህ ዛሬ እንግዲህ ዱባይ ሊገቡ ነው። ኮንግራ ደስ ብሎኛል። እንኳን ደስ አላችሁ በጎችዬ። ዱባይ አየር ማረፊያ ሄዳችሁ ጠብቁ። ተሰልፋችሁ በተራ እነግራችኋለሁ። በከንዶራ እንዳትሄዱ ቆንጆ ቆንጆ ልብስ ለብሳችሁ ሂዱና እዛ ተቀበሏቸው። ያው እኔ ካልነገርኳችሁ ማን ይነግራችኋል? እየተቃጠላችሁ አይደል? እኔ ነው የምታይ እና ሂዱና ተቀበሏቸው ልላችሁ ፈልጌ ነው። ምን ማን ይቀበላቸዋል? ና ያው ከአውሮፓም ከምንም የሚመጡ ሰዎችም አሉ ተብለዋል። በእርግጥ እነሱ እስከሚደርሱ እናንተ ቀድማችሁ ሄዳችሁ ተቀበሏቸው። እየመጡ ነው ማለት ነው እንኳንም ደስ ያላችሁ እኔም ደስ ብሎኛል በመሄዳቸው እውነት ለመናገር ግን ደግሞ ሩቲ ራቆትሽን አትጅ ልብስ ባለበት ሀገር ኢትዮጵያውያን እንደዚህ ናቸው ዴ እንዳታስቢ እላይ ኮት ጣላ አድርግበት ልብስሽ ያምራል ግን ራቆት መሆን የለብሽም እንዴ ምን ሆነሽ ነው ጦትሽን እያሳየሽ እዚህ ሀገር እንደዚህ አይነት አለባበስ አይፈቀድም እና በደንብ ልበሽ አመድሽን ትንሽ ቀንሹ። ከዛ ውጭ ይመቻቸው፣ አምሮባችኋል። ባይ ባይ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ።